ሰላም ጤና ይስጥልን የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች እንደምናላችሁ ይህ ጥበብና ጤና ነው ዛሬ የምንዋየው መውለድ የሚፈልጉ እድሜያቸው ከ35 እና ከዛ በላይ እድሜ ያላቸው ሴቶች በግዴታ ማየት ያለባቸው ቪዲዮ ነው የሚሆነው ምክንያቱም ከዚህ በፊትም በሰራናቸው ቪዲዮ ወርቃማው የሴት ልጅ የማርገጃ የመውለጃ የማሳደጊያ እድሜ ብለን የጠቀስነው ከ25 እስከ35 ዓመት ባለው ነው ለምን ከ35 በኋላ መውለድ ምን ችግር አለው ለሚሉ ሴቶች ይህ በጣም ለውሳኔ እንዲጠቅማቸው እንዲሁም ደግሞ አሁን ያለበት በጣም የወክቢያና የጥድፊያ ዘመን፣ ብዙ ሴቶች መሰረታዊ ፍላጎታቸውን ለማሟላት በሚባክኑበት ጊዜ እድሜ ይሄዳል። ከዛ በኋላ የሚፈልጉትን ካገኙ በኋላ ልጅ መውለድ ይቸገራሉ። ሀብት ይዘው ልጅ ይፈልጋሉ። አንዳንዴ ደግሞ ከሃያ አምስት ዓመት በፊት ልጅ ይወልዱና የመማሪያ የመስሪያ እድሜያቸውን ልጅ በማሳደግ ያሳልፉና ልጅ ይዘው ሀብት ወይም መሰረታዊ ፍላጎታቸውን ለማሟላት ሳይችሉ ይቀራሉና ይህን ለማጣጣም ከ35 ዓመት በፊት ውለዱ የምንለው ለምንድን ነው? 35 ዓመትን የመረጥንበት ምክንያት ምንድን ነው የሚለውም በዝርዝር የምነግራችሁ ነው የሚሆነው። ከዚህ ቪዲዮ ላይ በእርግጠኝነት በስደት ዓለም የሚኖሩ ሴቶች እጅግ እጅግ ተጠቃሚ ነው የሚሆኑት። ስለዚህ እድሜያቸው ከ35 ዓመት በፊት የሆኑ ግን በብክነት ውስጥ ድካም ውስጥ በእንግልት ውስጥ ያሉ ሴቶች ቆም ብለው እንዲያሰቡና እንዲወስኑ የሚጠቅም ቪዲዮ ነው የሚመስለን። ስለዚህ ይሄን ያክል ካልኩ በቀጥታ ወደ ቪዲዮ ይገባለሁ። ፈጣሪ በምድር ላይ ሁሉን ነገር ውብ አድርጎ ሰራው። የሁሉ ነገር ውብነት መሰረቱ ደግሞ ላፍታ የማይዛነፍ የውልደት የማደጊያ የማበቢያ የጉልምስና የእርጅና የዓለም ስንብት ጊዜ መኖሩ ነው። ታዲያ የዚህ የዓለም ውበቱ እና ምቾቱ ፈጣሪና የፈጠራቸው ፍጥሮች ናቸው ማለት ነው። ታዲያ ዛሬ የዓለም የውበት ምሰሷ ፍጡር ስለሆነችው ሴት ልጅ ወርቃማ የመራቢያ ዘመን ወይም ዘመናት ወይም በእንግሊዝኛው ፊሜል ሪፕሮዳክቲቭ ላይፍ ስፓን የምናወራ ይሆናል ማለት ነው። መቼም በምድር ላይ እንደ ሴት ያለ ውብና መልካም ፍጡር አምላክ አልፈጠረም ብዬ አስባለሁ። አዎ በሙሉ ልብ ይህን እናገራለሁ። ምናልባት ከአዳም በኋላ መፈጠሯ የውበቷ ምክንያት ሊሆን ይችላል። ፈጣሪ በአዳም ላይ የረሳቸውን ውብ ነገሮች በሙሉ እሷ ላይ የደፋባት ነው የሚመስለኝ። ወንዶች መቼም ለምን ብላችሁ አትሞግቱኝም። ከሆነም ደግሞ አይፎን 17 አይፎን 17ን መጀመሪያ ከተለቀቀው አይፎን ጋር በውበቱ እንደማወዳደር ያለ ውድድር ነው የሚሆንባችሁ ማለት ነው። ያ ማለት ሴትን እንደ አይፎን 17 አይፎን 17 መስሎ ወንድን ደግሞ እንደመጀመሪያ አይፎን አድርጎ እንደመውሰድ ነው በንጽጽር ውስጥ። ሕክምና ሁልጊዜ ሴቶች ከ35 ዓመትና በፊት እንዲወልዱና የወልደት ፍላጎታቸውን እንዲቋጩ ሁልጊዜ ይመክራል። በሁለት ምክንያት ማለት ነው። አንደኛ ከ35 ዓመት በኋላ ሴቷ የማርገዝ እድሏ በእጅጉ ይቀንሳል። በሁለተኛ ደረጃ ተሳክቶላት እርግዝና ቢፈጠር የተሳከረ የዘርመር ልውውጥ በሴቷ እንቁላልና በወንድየው የዘር ፍሬ ከፍተኛ ነው። በዚህም የተነሳ የሚወለደው ልጅ አካላዊና አእምሯዊ እድገቱ ዘገምተኛ የመሆን እድል አለው ማለት ነው። የሴት ልጅን ወርቃማ የመራቢያ ዘመናት ወይም በእንግሊዝኛው ፊሜል ሬፕሮዳክቲቭ ላይፍ ስፓን፣ የተለያዩ ጥናቶች የተለያየ የመራቢያ ዘመናትን ቢያስቀምጡም ከሶስት የዘመን እርከኖች ግን አያልፍም። አንደኛ የሴት ልጅ ወርቃማ የመራቢያ ዘመናት ከሰላሳ ዓመት አያልፉም ይላሉ ይሄ ማለት ከ15 ዓመት እስከ 45 ዓመት ማለት ነው። እነዚህ የማይደገሙ 30 ዓመታት ለሴቷ እጅግ እጹብ ድንቅ የማማር የማማለል፣ የስኬትና ድንቅ የራስ መተማመን ዓመታት ናቸው። በሁለተኛ ደረጃ የሴት ልጅ ወርቃማ የመራቢያ ዘመናት ከ35 ዓመት አያልፍም ይላሉ። ይህም ከ15 ዓመት እስከ 49 ዓመት ማለት ነው። በሶስተኛ ደረጃ የሴት ልጅ ወርቃማ የመራቢያ ዘመናት ከ40 ዓመታት አያልፉም ይላሉ። ይህ ማለት ደግሞ ከ15 ዓመት እስከ 55 ዓመት ማለት ነው። ለተለያዩ ሴቶች ለምን የተለያዩ ወርቃማ የመራቢያ ዘመናት ኖራቸው ብለን ስንጠይቅ የሚስጥር በሩ እንዲህ ሲል ይከፈታል። የሴት ልጅ የመራቢያ ዘመኗ የሚወሰነው በግራና ቀኝ ጎኗ ባሉ እንቁልቲ ወይም በእንግሊዝኛው ኦቫሪ ውስጥ ባሉ እጩ እንቁላሎች ወይም ደግሞ ፕራይማሪ ኦሳይት ክምችት ነው ማለት ነው። ከዚህ የእንቁላል ክምችት ነው በየወሩ ያኮረተ ወይም ደግሞ ማቹርድ ኦቨም የሚለቀቀው ማለት ነው። ይህች ያኮረተች እንቁላል የወንድ የዘርፍሬ ካገኘች ጽንስ ተፈጥሮ በምድር ላይ እንዳሉት ውብ ወንድና ሴት ይሆናሉ ማለት ነው። የወንድ የዘርፍሬ ካላገኘች ግን በወር አበባ መልክ ከሰውነት ትወገዳለች ማለት ነው። የተለቀቀችው ያኮረተች እንቁላል ትግስት የላትም የወንድ የዘርፍሬን ማህፀን ውስጥ የምትጠብቀው 24 ሰዓት ብቻ ነው። በተቃራኒው ደግሞ ገራገሩ የወንድ የዘርፍሬ ወይም ደግሞ ስፐር ወይም ስፐርማቶዟ ከአምስት ቀን እስከ ስምንት ቀን አንገቱን እያንቃረረ በር በሩን እያየ ይጠብቃታል። በጠቀስኩላቸው ቀኖች እንቁላላው ካልመጣች ግን የሴት ልጅ ማህፀን ይሉንታ የለውምና ቀርጥፎ ይበላዋል። ሌላው አስደናቂ እውነት ደግሞ የሴት ልጅ ወርቃማ የመራቢያ ዘመናት የሚወሰነው የእናቷ ማህፀን ውስጥ ሳለች ነው። ፊሜል ሪፕሮዳክቲቭ ላይፍ ኢዝ ዲተርሚንድ ባይ ዘ ነምበር ኦፍ ፕሪሞዲያል ፎሊክል ስታብሊሽድ ዱሪንግ ፌታል ላይፍ ማለት ነው። ይሄ ሰውዬ ምንድነው የሚቀባጥረው እንደምትል እርግጠኛ ነኝ። ምክንያቴን ግን እንደሚከተለው አቀርባለሁ። የወንድ የዘር ፍሬ መመረት የሚጀምረው በጉርምስና ወቅት ነው። የሴቷ የዘር ፍሬ ወይንም እንቁላል መመረት የሚጀምረው ተመርቶም የሚያበቃውም ሴቷ ሳትወለድ በማህፀን ውስጥ ሳለች ነው። በሴቷ የጉርምስና ዘመን የሚመረት አንዳች እንቁላል የለም ማለት ነው። ሴት ልጅ በተረገዘች በስምንተኛው ሳምንት በእናቷ ማህፀን ውስጥ ሳለች ሶስት መቶ ሺህ የሚሆኑ እጩ እንቁላሎች ወይም በእንግሊዘኛ ኦጎኒያ በግራና ቀኝ እንቁልጥዋ ይፈጠራሉ። በድምሩ 600 ሺህ የሚሆኑ ያልኮረቱ እንቁላሎች ይኖሯታል ማለት ነው። የፈጣሪን ተአምር የምታስተውሉት ከዚህ በኋላ ነው። በ8ኛው ሳምንት የተፈጠሩት 600 ሺህ የሚሆኑ ያልኮረቱ እንቁላሎች ሶስት ደረጃዎችን ያልፋሉ። የመጀመሪያው በእኩሌ ክፍፍል ወይም ደግሞ በእንግሊዘኛው ማይቶሲስ ማይቶሲስ በዘረመልና በመጠን ሳይበላለጡ እያንዳንዱ 600 ሺህ እንቁላል ወደ ሁለት ወደ ሁለት እየተከፋፈለ በሚሊዮን የሚቆጠር ያልኮረተ እንቁላል ይፈጥራል ማለት ነው። በሁለተኛ ደረጃ በአቻ ክፍፍል ወይም ደግሞ ሚዮሲስ፣ በዘረመልና በመጠን እያነሰ በመከፋፈል አሁንም በሚሊዮን ይባዛል ማለት ነው። በሶስተኛ ደረጃ የማይቀር ሞት ፕሮግራም ሴል ዴዝ ወይም ደግሞ አፖፕቶስስ ወይም ደግሞ አትሬዣ በሚባል ሂደት አብዛኛው በሚባል ደረጃ በሚሊዮን የሚቆጠር ያልኮረቱ እንቁላሎች ይሞታሉ ማለት ነው። ሴት ልጅ በተረገዘች በሃያኛው ሳምንት በሁለቱም እንቁልጤዎቿ ሰባት ሚሊዮን የሚጠጋ ያልኮረቱ እንቁላሎች ይኖሯታል። ይህን ሰባት ሚሊዮን የሚጠጋ የእንቁላል ጸጋ ያጎናጽፏት ከላይ የጠቀስኩላችሁ የእኮሌ ክፍፍል ወይም ማይቶሲስና የአቻ ክፍፍል ሂደቶች ወይም ሚዮሴስ ናቸው ማለት ነው። አሁን በማህፀን ውስጥ ያለችው ውብ ሴት ልጅ ሚሊዮነር ነች፣ ሰባት ሚሊዮን እንቁላሎች አሏትና። የሚደንቀው ግን ሴቷ ተወልዳ በሚኖራት ወርቃማ የመራቢያ ዘመናት ከሰባት ሚሊዮን እንቁላል ውስጥ ከ480 የማይበልጡ እንቁላሎች ብቻ ነው የምትፈልገው። ታዲያ ይህ ሁሉ ሚሊዮን እንቁላል የትገባ ስትሉ ከላይ የጠቀስኩላችሁ ሶስተኛው ሂደት ይጀምራል ማለት ነው የማይቀር ሞት ያልኳችሁ ሴቷ ከሀያ ሳምንት ጀምሮ ተወልዳ እስከምታርጥበት እድሜዋ ድረስ ያልተቋረጠ የማይቀር ሞት ወይም ደግሞ አፖፕቶሲስ ወይም ደግሞ ፕሮግራም ሴልድስ ወይም ደግሞ አትሬጃ የተባለ መላከ ሞት እንቁላሎቿን ይነጥቃታል ማለት ነው። በሰላሳኛው ሳምንት መጨረሻ ላይ ሴቷ ከነበሯት ሰባት ሚሊዮን እንቁላሎች በሰባት ሳምንት ብቻ አንድ ሚሊዮን የሚጠጋው እንቁላል ሞተው ስድስት ሚሊዮን እንቁላሎች ብቻ ይቀሯታል። ከሰላሳኛው ሳምንት በኋላ በሴቷ እንቁልጢ ውስጥ የሚፈጠር አዲስ እንቁላል አይኖርም ማለት ነው። አንዲት ሴት ልጅ በእናቷ ማህፀን ውስጥ እድገቷ አልቆ ስትወለድ ከነበሯት ስድስት ሚሊዮን እንቁላሎች አምስት ሚሊዮን እንቁላሎች ሞተው አንድ ሚሊዮን እንቁላል ብቻ ይኖሯታል። ከአንድ ሚሊዮን ውስጥ ደግሞ 700ሺ የሚሆኑት ከጉርምስና እድሜዋ በፊት ሞተው በጉርምስና እድሜዋ የሚኖሯት እንቁላሎች 300ሺ ብቻ ይሆናሉ ማለት ነው። የሚደንቅ ነው ይህ ከሚሊየነርነት ወደ ሺዎች ባለቤትነት የተደረገው ጉዞ የፈጀው 14 ዓመት ከ7 ሳምንት ገዳማ ነው። ምክንያቱም ጉርምስና የሚጀምረው ከ15 ዓመት ጀምሮ ስለሆነ። እንዲህ እያንዳንዱ ሴት ጉርምስና እድሜ ላይ ሲደርስ የሚኖረው ያልኮረተ እንቁላል መጠን 300ሺ ብቻ ነው ማለት ነው። ከ15 እስከ 55 ዓመት ወይም ከ15 እስከ 45 ዓመት ወይም ከ15 እስከ 49 እድሜ አበቃክተው የሚጠቀሙት የእንቁላል መጠን ይህ ብቻ ነው ማለት ነው። 300 ሺህ እንቁላል። ነገር ግን ሴቷ በየወሩ የምትፈልገው የእንቁላል መጠን አንድ ብቻ ነው። ይህች እንቁላል ሙሽራ ናትና አኮርታ ከመለቀቋ በፊት እሷን የሚያጅቡ ከ10 እስከ 30 የሚጠጉ ያልኮረቱ እንቁላሎች ያጅቡና ሙሽራዋ ያኮረተችው እንቁላል ከተለቀቀች በኋላ ሰላሳዎቹ እንቁላሎች ይሞታሉ። እጅግ የሚደንቀው ከ300 ሺህ እንቁላሎች አኮርተው የሚወጡት እንቁላሎች ከ480 ይበልጡ ማለት ነው። የተቆሩት የተቀሩት ከ90 እስከ 95% የሚሆኑት እንቁላሎች በእንቁልጢ ውስጥ ይሞታሉ ማለት ነው። ይህ እንዴት ይሆናል? ማንኛውም ቀላል የሂሳብ ስሌቶችን የሚረዳ ሰው ሊረዳው በሚችል ስሌት እንደሚከተለው አቀርባለሁ። አንደኛ በ45 አመታቸው ለሚያርጡ ሴቶች ሰላሳ አመታት ወይም ዘመናትን ወርቃማ የመራቢያ ጊዜ ስለሚኖራቸው በእነዚህ ወርቃማ ጊዜያቶች የሚጠቀሟቸው እንቁላሎች መጠን 360 ብቻ ናቸው ከ300 ሺህ ውስጥ ማለት ነው። ይህ ማለት ለ30 ዓመታት በየወሩ አንድ እንቁላል በአመት 12 እንቁላል ውጻት እያካሄዱ ለ30 አመታት ቆይተዋል ማለት ነው። በሌላ አነጋገር አንዲት እንቁላል በየወሩ ለመሞሸር 30 እንቁላል ይሞታሉ ካል በሰላሳ ዓመታት። 10800 አጃቢ እንቁላሎች ሞተዋል ማለት ነው ከዚህ ጠለቅ ስንል ደግሞ 832 እንቁላሎች በየወሩ 10000 እንቁላሎች በየአመቱ 299640 እንቁላሎች በ30 ዓመታት መስዋዕት ሆነዋል ማለት ነው 360 እንቁላሎችን ለመሞሸር በ30 ዓመት የወርቃማ የመራባ ጊዜ ውስጥ ማለት ነው በሁለተኛ ደረጃ በ49 ዓመታቸው ለሚያርጡ ሴቶች ያ ማለት 35 ዓመታት ወይም ዘመናት ወርቃማ የመራቢያ ጊዜ ስለሚኖራቸው በእነዚህ ወርቃማ ጊዜያቶች የሚጠቀሟቸው የእንቁላል መጠን አራት መቶ ሀያ ብቻ ነው፣ ከሦስት መቶ ሺህ ማለት ይሄ ነው። ይህ ማለት ለ35 ዓመታት በየወሩ አንድ እንቁላል በአመት 12 እንቁላል ውጻት እያካሄዱ ለ35 ዓመታት ቆይተዋል ማለት ነው። በሌላ አነጋገር አንዲት እንቁላል በየወሩ ለመሞሸር 30 እንቁላል ይሞታሉ ካለ በ35 ዓመታት 12600 አጃቢ እንቁላሎች ሞተዋል ማለት ነው። ከዚህ ጠለቅ ስንል ደግሞ 713 እንቁላሎች በየወሩ 8556 እንቁላሎች በየአመቱ 299580 እንቁላሎች በ30 ዓመት መስዋዕት ሆነዋል ማለት ነው 420 እንቁላሎችን ለመሞሸር ማለት ነው በሶስተኛ ደረጃ በ55 አመታቸው ለሚያረጡ ሴቶች 40 አመታት ወይም ዘመናት ወርቃማ የመራቢያ ጊዜ ስለሚኖራቸው በነዚህ ወርቃማ ጊዜያቶች የሚጠቀሟቸው የእንቁላል መጠን 480 ብቻ ናቸው ከ300 ሺህ ውስጥ ማለት ነው ይህ ማለት ለአርባ ዓመታት በየወሩ አንድ እንቁላል በአመት 12 እንቁላል ውጻት እያካሄዱ ለ35 ዓመታት ቆይተዋል ማለት ነው። በሌላ አነጋገር አንዲት እንቁላል በየወሩ ለመሞሸር 30 እንቁላል ይሞታሉ ካልን በ40 ዓመታት ውስጥ 14400 አጃቢ እንቁላሎች ሞተዋል ማለት ነው። ከዚህ ጠለቅ ስንል ደግሞ 624 እንቁላሎች በየወሩ 7500 እንቁላሎች በየአመቱ 299520 እንቁላሎች በ40 አመታት መስዋዕት ነዋል ማለት ነው 480 እንቁላሎችን ለመሞሸር ለምንድን ነው ይህን ሁሉ ርቀት የሄድኩት ካላችሁኝ አሁን ባለንበት የወከባ አለም ሴት ልጆች መሰረታዊ ፍላጎታቸውን ለማሟላት ደፋ ቀና ይላሉ እንደ ስልጣኔም መሰረታዊ ፍላጎቴን ካሳካው በኋላ መውለድ ይችላሉ ይላሉ ያቅዳሉ። እንዳሰቡትና እንዳቀዱት መሰረታዊ ፍላጎታቸውን ካሟሉ በኋላ እድሜ ይሄዳልና ልጅ መውለድ የቱንም ያህል ቢፈልጉ ልጅ መውለድ ይቸገራሉ። ግን ይሄ ለምን ሆነ ስንል ለዚች ደክሞ አዳሪ እንስቶች ይህን ተፈጥሯዊ ወርቃማ የመራቢያ ዘመናትን የጤና መዋቅሩ ማስረዳት ባለመቻሉ የመጣ የጤና ንቃተ ህሊና ችግር ነው። ይህን የተፈጥሮ ህግ በተወሰነ መልኩ ማሻሻል ይቻል ይሆናል። ነገር ግን ውጤታማ የመሆን እድሉ ግን እጅግ በጣም ከባድ ነው። ስለዚህ ከ35 ዓመት በኋላ በሴታዋ እንቁልጢ ውስጥ ሁለት ነገር ይከሰታል። አንደኛ በከፍተኛ መጠን ያልኮረተ እንቁላል መቀነስ ያጋጥማታል። በሁለተኛ ደረጃ ኮርቶ ወይም ደግሞ ማቾድ ኦቨም በየወሩ የሚለቀቀው እንቁላል መጠን መቀነስና ጤናማ ለመሆን ችግር አለ። በዚህ የተነሳ ብዙ ሴቶች ማርገዝ እየፈለጉ ማርገዝ ይቸገራሉ። ሀብት ይዘው ልጅ ይመኛሉ። ሁልጊዜ እንደምንለው ወርቃማ የእርግዝና ጊዜ ከ25 እስከ ሰላሳ አምስት ዓመት ነው። ከሃያ አምስት ዓመት ቀድሞ የሚወሉትም የመማሪያና የመስሪያ ዕድሜያቸውን ልጅ ስለሚያሳድጉበት ልጅ ይዘው ሀብት ይመኛሉ። ይህን ስንል እናንተ ፈጣሪ አይደላችሁም። በስልሳ ዓመቷ የወለደች አለች እያሉ ራሳቸውን የሚያታለሉ ስለሚኖሩ ይህን ዝርዝር የፈጣሪ ስራ መሆኑን አውቃችሁ እንድትወስኑ ስንል ዝግጅታችንን እንቋጫለን።